በትግራይ ክልል ዛሬ ቅዳሜ የመሬት መንቀጥቀጥ ተከሰተ። በትግራይ ክልል ዛሬ ቅዳሜ ጥቅምት 1 2018 ምሽት ለሁለት ጊዜያት የመሬት መንቀጥቀጥ መከሰቱን የአሜሪካ የጂኦሎጂካል ሰርቬይ መስሪያ ቤት ገለጸ። ምሽቱ 1 ሰዓት ከ01 ላይ የደረሰው ርዕደ መሬት በሬክተር ስኬል 5.3 መለካቱን የገለጸው መስሪያ ቤቱ ከ17 ደቂቃ በኋላ የተከሰተው በሬክተር ስኬል 5.3 መድረሱን አስታውቋል። ከእነዚህ ክስተቶች አራት ሰዓት አስቀድሞ በሬክተር ስኬል 4.2 የተለካ ሌላ የመሬት መንቀጥቀጥ ከመቀሌ ከተማ በሰሜን ምስራቅ አቅጣ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 ሰማ ድረገጹ ገጹ ጠቁሟል። የዛሬው የመሬት መንቀጥቀጥ ንዝረት ክስተቱ ከተፈጠረበት 92 ኪሎ ሜትር ርቀት ላይ በምትገኘው የአረርቲ ከተማ ጭምር እንደደረሰ ቮልካኖ ዲስከቨሪ ገልጿል። በትግራይ ክልል ረደ መሬት ሲያጋጥም ካለፈው የካቲት ወር በኋላ የአሁኑ የመጀመሪያው ነው። ባለፈው ዓመት የካቲት ወር መጨረሻ ገደማ ከአዲግራት ከተማ 46 ኪሎ ሜትር በስተ ምስራቅ ርቀት ላይ በሚገኝ አካባቢ የመሬት መንቀጥቀጥ ተከስቶ እንደነበር ይታወሳል። እኩለ ሌሊት አቅራቢያ የተከሰተው ይህ ረደ መሬት በሬክተር ስኬል 5.2 የተለካ ነበር። የውሃ አገልግሎት በአዲስ አበባ ከተማ መቋረጥ የውሃ አገልግሎት በከፊልና ሙሉ በሙሉ ስለሚቋረጥ አስፈላጊው ዝግጅት እንዲደረግ ሲል የውሃና ፍሳሽ ባለስልጣን አስታወቀ። የአዲስ አበባ ከተማ አስተዳደር ውሃና ፍሳሽ ባለስልጣን የለገዳዲ ግድብ የጥሬ ውሃ ማስተላለፊያ ቫልቭ ቅየራ ስራ ከጥቅምት 2 2018 ዓ ምት ከጥቅምት 16 2018 ዓ ም ድረስ የሚከናወን መሆኑን ገልጿል። የጥገና ስራ ውስጥ ከሚጠናቀቅም በአንዳንድ የከተማ አካባቢዎች የውሃ አገልግሎት በከፊል እና ሙሉ በሙሉ የሚቋረጥ ይሆናል ብሏል። የውሃ አገልግሎት በከፊል የሚቋረጥባቸው አካባቢዎች ለሚኩራ ክፍለ ከተማ ወረዳ 2፣ 3፣ 5፣ 8፣ 9 ና 13 በቦሌ ክፍለ ከተማ ወረዳ 1፣ 2፣ 3፣ 4፣ 5፣ 6፣ 7፣ 11፣ 13 ና 14 በቂርቆስ ክፍለ ከተማ ወረዳ 1፣ 2፣ 3፣ 7፣ 8፣ 10 ና 1 አንድ መሆኑን ገልጿል። ረው እስከሚጠናቀቅ የውሃ አገልግሎት በከፊል ወይም ሙሉ በሙሉ ስለሚቋረጥ ማህበረሰቡ አስፈላጊውን ቅድመ ዝግጅት እንድታደርጉ ሲል ባለስልጣን መስሪያ ቤቱ አሳስቧል። ኢሰመኮ አዲስ መግለጫ ሰጠ። የኢትዮጵያ ሰብዓዊ መብት ኮሚሽን ኢሰመኮ የሰዎችን ከቦታ ቦታ የመዘዋወር ነፃነት በተሟላ ሁኔታ መፈጸም የሚያስችሉ እርምጃዎችን በአፋጣኝ እንዲወስድ ለሚመለከተው አካል አሳሰበ። በተለያዩ ክልሎች በተለይም ኦሮሚያ ክልል በመንገድ ላይ ለሚደርሱ ጥቃቶች፣ እገታዎች፣ የንብረት ዘረፋዎችና ውድመቶች የሰዎች ከቦታ ቦታ ዘወር ነጻነት አደጋ ላይ እንደወደቀ ገልጿል። መንግስት በተለያዩ ቦታዎች የተፈጸሙ የሰብአዊ መብት ጥሰቶች ላይ የተሟላ ማጣራት በማድረግ ተጠያቂነትን ሊያረጋግጥ እንዲሁም በድርጊቶቹ ተጎጂ ለሆኑ ሰዎች ትትል ሊያሰፍ እንደሚገባ አሳስቧል።